ኮንስተንቲኖስ የሚባለው ልጅን በመሪያ እግዚአብሔር የሚመላለስ የእናቱን ምክር የሚሰማ እንዳሁን ልጆች አባ አንተው አላቀርነህ እናቴ አንቺው አላቀርነሽ፣ አልተማርሽም፣ አልተማርክም፣ አታውቅም የእናንተ ዘመን አሮጌ ዘመን ነው የሚል ልጅ ሳይሆን የእናቱን ምክር የሚሰማ የእናቱን እምነት በእናቱ እምነት የጸና እናቱን የሚከተል ልጅ ወልዳ ስለነበረ ይሄ ልጅ የእናቱን ምክር ተቀብሎ፣ ያን የተቀበሉ ሽማግሌዎች የሉም ግን ከሽማግሌዎች የተቀበሉ መረጃ የሚያገኙ ሌሎች እነ ኪራይኮስ የሚባሉና ሌሎች ሽማግሌዎች ስለነበሩ ከነሱ መረጃ ጠይቃ መስከረም ሀያ ሰባት ቀን ይቅርታ፣ መስከረም ሀያ ስድስት ቀን ደመራ አስደመረች። መጋቢት ሀያ ሰባት ቀን ሶስት መቶ ሰላሳ ሰባት ዓመተ ምህረት ችቦ ደመራ አስደመረች። ያደመራው ወደ ሰማይ ወጣ ጭሱ። ከሶስቱ ተራሮች ባገኘችው መረጃ መሰረት ያ መስቀል አለበት ተራራ ላይ ከሶስቱ አንዱ ተራራ ላይ አለፈ። ያጭስ ያጭስ ሲያርፍ እንደገና ሱባኤ ገባች። ሰባት ቀን ሱባኤ ገባች። በዚያ ሱባኤ አማካኝነት መላኩም ማሳያት ዋስተራያ መላክ ለእሌኒ እሌኒን መላኩም ማሳያት ከሶስቱ ተራሮች እዚያ ተራራ ላይ ብታስቆፍሪ እጉር እጉራንን የሚያበራው ለምጻሞችን የሚያነፃው ለዓለም የሚያበራው መስቀል እዚያ ቦታ ላይ ታገኘዋለሽ፣ እና ደመራ አስደምረሽ ጭስ አስጭሰሽ ሰንድሮስ የሚባል ጭስ፣ ይህንን ብታደርጊ እዛ ተራራ ላይ ያርፋል አላት። በዛ መሰረት ደመራ አስደመረች። ያጭስ እዚያ ተራራ ላይ ያለፈ አስቆፈረች። መጋቢት 10 ቀን 327 ዓመተ ምህረት መስቀሉ ተገኘ። ለአምላካችን ክብር ምስጋና ይግባው። ስለዚህ መጋቢት 27 ቀን መስቀሉ የተገኘው መጋቢት 10 ቀን ነው፣ ይቅርታ፣ መጋቢት 10 ቀን ነው። ልብ በሉ የታችን መድኃኒታችን፣ የተቀበረበት በዚህ መስቀል መጋቢት 27 ቀን ነበር 34 ዓ ም መስቀሉ ደግሞ የወጣው ቅድስትና ንግስት እሌኒ ደመራ መስከረም 16 ቀን ደመራ አስደምራ መጋቢት አስር ቀን መስቀሉ ተገኘ። በመጋቢት አስር ቀን አብይ ጾም ስለሆነ ሊቃውንቱ አባቶቻችን በጾም ላይ ያሉትን በዓላት እያመቻቹ በስርዓት በቀኖና በትውፊት በየቦታው ሥርዓት ስለሰሩልን በጾም ላይ በአብይ አብይ ጾም ታላቅ ጾም የልሳ ጾም እንደመሆኑ መጠን ደመራው ወደ ተደመረበት ወደ ታች የመስቀሉ ምልክቱ ወደ ተገኘበት ቦታው ወደ ተገኘበት ወደ መጀመሪያው ቀን ይምጣ ብለው ሊቃውንቱ መስከረም 17 ቀንና 16 እና 17 እንዲከበር ተደርጎ መጋቢት አስር ቀን የተገኘው መስቀል ወደ መስከረም አስራ ስድስትና አስራ ሰባት መጣ። መስከረም አስራ ስድስት ደመራ ያስደመራችበት ነው። መስከረም አስራ ሰባት ቅዳሴ የቤተ ክርስቲያኑ ተሰርቶ መስቀሉ የገባበትና የተከበረበት ቀን ነው። ወይም በእኛ በአሁኑ አነጋገር የኤሌኒ ቤተ ክርስቲያን ያሰራችው ቤተ ክርስቲያን ተመርቆ መስቀሉ የገባበት ማለት ነው። መስከረም አስራ ሰባት መስከረም 16 ደግሞ ደመራ አስደመረችበት ነው። ስለዚህ በዚህ እለት እንዲውል የተደረገበት ይሄ ነው። ስለዚህ ዋናው ዓላማ ምንድነው? መስቀ ምልክትን ሰጠዋችሁ ነው። ዋልኮሙ ትዕምርተ ለእለይ ፈርሁከ ከመ ያምስጡ እምገጸ ቀስት ወይድኑ ለፍቁራኒካ ወዳዶች ይድኑ ዘንድ ምልክትን ሰጠው ሰጠዋቸው ነው። ወዳጆች የድሩ ዘንድ ምልክትን ሰጠዋቸው። ምልክቱ ማን ነው? መስቀል ነው። የዛሬው ዓላማ መስቀል ማክበር ነው። ምን ምልክትን ያገኘንበት ይህ መስቀል በሁሉም ነገር ላይ ይገባል። አንደኛ በመላእክት ክንፍ ላይ የተሳለ መስቀል ነው። መላእክት ጠላቶቻቸውን ድል እንዲነሱ በክንፋቸው ላይ የተሳለ መስቀለ ብርሃን ለመላእክት የተሰጠ መስቀል ነው። በዚህ መስቀል ነው ጠላታቸውን ድል የነሱት። ስለዚህ ይህ ምልክት መስቀል ነው። በዚህ ምልክት በሁሉም ነገር ላይ እንጠቀምበታለን። ቅዱስ ያሬድ እንዲህ ይላል፣ መስቀል መልዕልተ ኵሉ ነገር ያድህነነ እምፀር። መስቀል ከሁሉ በላይ ነው፣ ከሁሉም ጠላት ያድነናል። መስቀል ክርስትና ላይ ይገባል። መስቀል ተይዞ ነው ክርስትና የሚነሳ የአርባ ቀን የሰማንያ ቀን ልጅነት ህፃናት ሲያገኙ መስቀል ቅዳሴ ላይ ተይዞ ቅዳሴው ይታወጃል፣ ይቀደሳል፣ መስዋዕቱ ይለወጣል፣ ይባረካል። መስቀል ጸሎተ ፍታት ላይ ይቀርባል። መስቀል ተይዞ ነው አስከሬን የሚሸኘው፣ እፍታት ላይ ይገባል። መስቀል የማይገባበት ነገር የለም። ስለዚህ ይህ ምልክት እኛ የምንጠቀምበት መስቀል ነው፣ ምልክት ነው፣ በመስቀል ሁሉን ነገር የምናርቅበት ነው። በመስቀል የማይድኑ የማያምኑት ብቻ ናቸው። ሐዋርያው ጳውሎስ እንዲህ ብሏል፣ እስመ ነገረ መስቀሉሰ እበድ ውዕቱ በሀበ እጉላን እሙንቱ። ለማያምኑት ብቻ ነው መስቀል የማይጠቅም እንጂ ለምናምነው ሁሉ ለእኛ ይጠቅመናል። ለዚሁም ስንመገብ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ብለን ስንባርክ በመስቀል ነው በመስቀል አምሳል ነው የምንባረከው። ስንመገብ ከጸለይን በኋላ በመስቀል ምልክት እንባረካለን። የትኛው ምግባችን የተበላሸው ምግብ ከሆነ ይባረካል በል በአብ በወልድ በመንፈስ ቅዱስ ስም ይህ ምልክት ተሰጥቶናላ። ስንደነግጥ የምናማትን በመስቀል ምልክት ነው። ጠላታችን በዚህ መስቀል ድል ስለሚነሳ ማለት ነው። ይህ መስቀል በልቡናችን ነው፣ መሳሪያ ያለበት። ስንደነግጥ በስመ አብ ብለን በመስቀል እናማትባለን፣ ስንመገብ በመስቀል እናማትባለን። ስለዚህ መስቀል የሁሉም ነገር ነው። መስቀል የኛ ሁለመናችን ነው። የምናከብረው ዛሬ እሌኒ ደመራ ስላስደመረች የእሌኒን ደመራ ምሳሌና ምክንያት ይሁን እንጂ እኛ የምናከብረው የምንድንበት መስቀሉን ነው ስናማት በስርዓተ ቅዳሴያችን በጸሎተ ፍትሐቱ በየቤታችን በሁሉም ነገር ላይ እያማተብን ከጠላት ዲያብሎስ ነፃ የምንወጣበትን መስቀላችንን እያስታወስን ነው ዛሬ የምናከብረው። ልብ በሉ ክርስቲያኖች። ስለዚህ ስለ እሌኒ ደመራ አይደለም ዛሬ የምናከብረው ስለምንድንበት ነው። ሁልጊዜ እኛ በመስቀሉ እንድናለን። ሁልጊዜ እኛ በመስቀሉ በረከት እናገኛለን። ሁል ጊዜ እኛ በመስቀሉ ተራራው እናዳል ገደሉ ሜዳ ይሆናል። ተራራው እናዳል ማለት የከበደን ነገር ሁሉ በእኛ ህሊና ውስጥ የከበደን ነገር ሁሉ በመስቀል ነው ስንጠመቅ በመስቀል ምልክት ነው። አባቶቻችን ይሄ መስቀል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው። ብዙ ጊዜ እኛ ከአባገሌ ከቄስ ገሌ አንሳለምም፣ ከአባገሌ እንሳለማለን እንላለን። ቄስ ገሌ አይደለም። ይህም መስቀል የተሰቀለበት ይህም መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው። ስለዚህ በዚህ መስቀል የእኛ መድኃኒት ነው። መስቀል ፈተና ነው። መስቀል መከራ ነው። መስቀል የጌታችን የኢየሱስ ክርስቶስን መከራ መስቀል እያሰብ የምንድንበት የምንፈወስበት በስመ አብ ወወልድ ወመንፈስ ቅዱስ እያል እያማተብን አጋንንትን የምናርቅበት እና በምድር ላይ በሰላም የምንኖርበት ሰላመ ገብረ በመስቀሉ ወሰላመ ለኩሉ ሐዋርያው ቅዱስ ጳውሎስ በምድር ሁሉ ሰላምን አደረገ፣ ጥልን ገደለ። ይህ ሁሉ የሆነው በመስቀል ነውና፣ በዚህ ምልክት ጠናታችን እንዲያምነው ስንድናርቅ መልካም ፈቃዱ ይሆንልን።